ቤዛ እና ናታን የያፌትን የሰርግ ፕሮግራም አበለሻሹት። ቤዛ ቃል በገባችው መሰረት ለህውይም፣ እንዲሁም ደግሞ ለናታን ፈቅረህን አምጥቼ ከያፌት ለማስጠት ሞክራለሁ ብለው ነበር። ዛሬ በፍጹም እህቴ የማይመጥናትን ሰው ማግባት የለባትም በማለት እንግዲህ የያፌት ፕሮግራም ላይ በመገኘት ድብልቅልቁን አውጥተውታል። ናታንም በመጀመሪያ እኔ እያለሁኝ ይሄ ሰርግ መሳካት የለበትም ብሎ ነበር። ዛሬ ግን በቃሉ መሰረት ሰርጉ እንዳይሳካ አድርጎታል። ቤዛም ቢሆን ለፍቅርህ ታገል፣ በኋላ እንዳይጠጥትህ፣ ሌላ ችግር እንዳትፈጥር፣ ምነው ታግዬ በሆን እንዳትል፣ እኔ የእውነቴ ነው የተናገርኩት ብላ ነበረ። እናም የሆነ ሚስጥር እንዳለ ገባውና ናታን በፍጹም ይሄን ማድረግ የለበትም መሳካትም የለበትም፣ አልፈቅድም። ኤፍራታን የራሱን እንዳደርግ በማለት ብቻውን ቆጭ ብሎ አሰበ። ከዛም ኤፍራታ እና ናታን በአንድ ጋራ ባይሆኑም ውስጣቸው ግን ቢነጋገሩም፣ ቢሰዳደቡም፣ ቢቀያየሙም ውስጣቸው ይፋቀራል። አሁን የያፌት ሰርግ ላይ ናታን ሚዜኔ ብሎ ነበረ። ነገር ግን በጎን እሱና ቤዛ ሰርጉ ቢገኙም። ፖሊሶቹን ይዘው ያለ ፍላጎቷ ደፍሯታል፣ በማለት አስገድዶ ድሯት አግብቷታልም በማለት ፕሮግራሙ ላይ ብልሽሽቱን አወጡት። ያፌት አሁን ምን ይበቃዋል? ሰላም ውድና የተከበራችሁ የቻናል የቤተሰቦች፣ እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በአዲስ ነገር ሀረግ ድራማ መተናል ማለት ነው። እንግዲህ ተወዳጁ ሀረግ ኢፍራታና ያፌት ይጋባሉ እያልን ሁላችንም ስጋት ላይ ነበረ። ያው ኤፍራታ ፈልገው ባይሆንም ያፌት አስገድዶ እንደሚያገባት ምንም ጥርጥር የለውም ነበረ። እሱም ከነዛ ከጎረምሶች ጋር ሆነሽ የሰርጌን ፕሮግራም ለማበላሸት ፈልገሽ ከሆነ እኔን አያድርገኝ እያለ ዝቶባት ነበረ። ብታሰርም ምንም ብል ለአንድ ቀን ነው እያለ ይገኝ ነበር። አሁን ግን ለአንድ ቀንም ይሁን ለሺ ዓመትም ዘብጥ እያወርዷል ያፌት ማለት ነው። ቤዛና ናታን ቃል ተገባብተው ነበር። ማለት ቤዛ ቃል ገብታ ነበር ለህይወትም ለናታንም ማለት ነው። ተቻልኩ ኤፍራታን ፍቅርህን አምጥቼ የራስ አደርጋለሁ ከያፌት ነቅቼ ነጥቄ ብላ ነበር። እንዳለችውም ተግባሯን አድርጋለች። ናታንም ደግሞ በፍጹም ያፌት ኤፍራታ ማግባት የለበትም። ይህን ሰርግ እንደምንም ብዬ ማበላሸት አለብኝ፣ እናም ብቻዬን ማሰብ አለብኝ፣ በማለት እንግዲህ በእቅዱ መሰረት ያፌት ዝግጅቱ ላይ ብዙ ታዳሚዎችን ሰብስቦ ነበረ። ነገር ግን መጨረሻ ዘብጥያ ነው የወረደው። ሂዊንም በእርግጥ አግቷታል። እየተከታተላች ስለነበረ ኤፍራታ ፌት እወዳለሁ ትለኝና ኤፍራታ ትጠላኛለች፣ የሚል አስተሳሰብ ስላለው ህይወትንም ከነዛ ክሰዎች ጋር አግቷታል። ግን ደግሞ ቢያግታትም አደራዋን ለቤዛ ሰታለች። እህትሽን ጠብቂያት ከጎኗ ሁነሽ የአፌትን ሰርግ ፕሮግራም ማቆም አለብሽ ብላ ነበር። በዛም እንደዛው ገኒም እንግዲህ መጀመሪያ ላይ የገኒ እቅድ እቤት ውስጥ መግባት ነው በቤት ውስጥ ገብታ ልጇን እያንዳንዱ የሚደረገውን ነገር ማየት ነበረ። ያፌት ግን ምን አባሽ ልሰሪ ይመጣሽ? እናቴ እናቴ ልጄ ልጄ እያልሽ ነበረ፣ ልጅሽ ደግሞ እናቴ እናቴ አትልሽም፣ ስለዚህ ከህይወታችን ውጭ ብሎ ከበራ አባረራት። በድጋሚ ገኒ ግን ተስፋ አልቆረጠችም። አሁን ያፌት የሚንበረከክበት ሰዓት ስለነበረ የኢፍራታ እሱ ቤት መሆን በጣም ቢያሳስባትም ግን ለናታን አማከረች። ናታን እና ቤዛ ከጎኗ ስለሆኑ ገኒ አሁን በልበ ሙሉነት ልጇን ለማትረፍ እና ሰርጉን ለማበላሸት ሁላቸውም ተባበሩ። ሲቀጥል የዳግም ጓደኛ ደግሞ የያፌት ጓደኛ የያፌት ወንድም ነው። የአክስቱ ልጅ ማለት ነው። ግን እዛ የሚፈጠረውን ነገር እያንዳንዱ ለያፌት እያመጣ እየለቀመ ይነግረዋል። አሁን ቢሆንም የመጨረሻ ሰዓቱ ስለሆነ እፍራታ እሱን ልታገባ ብትስማማም ግን ደግሞ በፍጹም አይሳካም ብለው ቆርጠው የተነሱት ጀግኖቹ የሰርጋቸውን ፕሮግራም አዛብተውታል። አሁን ያፌት ዘብጥ እያወርዷል። ጽዮን ደግሞ በወንድሟ ላይ እንግዲህ በናታን ላይ በጣም ተናዳለች። አንተ አንድ ጅል ሳይሆን ሁለት ሶስት፣ ጅል ነው በውስጥህ ያለው። እንዴት በህይወትህ ተጫውታበህ የሄደችን ሴት በሰርጓ ፕሮግራም ላይ ተመገኘት ሳይገርመኝ፣ እሷን እንዴት እንትን ትላለህ? እሷን እንዴት ታስቀራለህ? በጣም ታሳዝናለህ። ሰርጓ ፈልጋው ኮ ነው እየደገሰችው በማለት እናታንም ላይ ጮኸች። ኤፍራታን ከያፌት ሲያስመልጧትም፣ እፍራታን ጽዮን ይህ ሁሉ ችግር ምክንያት አንቺ ነሽ፣ የቤታችንም የህይወታችንም እስቁልቁል መውጣት አንቺ ራስሽ ነሽ፣ እፍራታ ገልሻለሁ በማለት ያዙ። ይልቀቁኝ አለች ኤፍራታ። አሁን ይበልጥ ማን ነው የሚረዳኝ ውስጤም በማለት ልቧ ተሰበረ። ግን ደግሞ የአፌትን አግብታ አንድ ልቧ እነዛን ሰዎች እነዚህ ሴት እህቶቿን ማዳን እንዳለባት ታምናለች። ግን አሁን በእቅዷ መሰረት ያፌትን አግብታ ልጆቹን ለማዳንና የእነ ናታንን ንብረት መመለስ ነበር ከሷ ህይወት ውጭ። ግን ያቀደችው ቀርቶ አሁን ያላቀደችው ሰርጉ ተበላሽቶ ናታን የኔነሽ በማለት እራሱን ከያፌት ጋር ተፋልሞ እፍራታም በማንጣቱ አንድ ልቧም ለምን ይህ የሆነ እያለች ታስባለች። ያፌት ቤት ያለችው እንግዲህ ሰራተኛ እያንዳንዱን ነገር የሚያደርገውን እንዲሁም ደግሞ ከኤፍራታ ጋር ያለውን ግንኙነት ኤፍራታ ፈልጋ ሳይሆን እሱ ራሱ አስገድዷት ነው፣ በር እየቆለፈባት ነው፣ እንዲሁም ደግሞ ብዙ ጊዜ ይጭቃጭቃሉም እያለች ቪዲዮም እየቀረጸች እያንዳንዱ መረጃዎችን ለፖሊስ ላለቃ ታደርሳለች። ምክንያቱም ህዊ ዛ ስላስቀመጠቻት። እናም የአፌት መረጃ አሁን እሱ የሚለው ብታሰርም ለአንድ ቀን ለሁለት ቀን ነው የሚለው፣ ግን ደግሞ ብዙ መረጃ ከሁሉም ቦታ ተሰባስቦበት ስለሆነ በፍጹም ከእስር ቤት ሊወጣ ይቅርና በርንም ማየት አይችልም። አሁን ድሉ የኢፉዬና የናታንና የናታን ብቻ ነው። የቪዛ መቀየር በእርግጥ በጣም ገርሟል። እናም አንዳንድ ጊዜ ገንዘብን ራስ ወዳድነትን ስናሯሮጥ ብዙ የምናጣቸው ሰዎች አሉ። ቤዛ አሁን ብቻዋን ስለቀረች በጣም አዝናለች። የፍራታ ተጎኗ እንድትሆን ፈልጋለች። ሉሊት ደግሞ እንግዲህ እዛ ቤት ውስጥ ቦታ የላትም። ማንም ሚኖር ምንም ሚኖር እሷ ራሷ ብቻ ከኖረች ጣጣ የላትም አሁን ጽዮን ካስታወሰች የሉሊት ወንጀል በቅርቡ ይጋለጣል። ጽዮን ካላስታወሰች ደግሞ ሉሊት እንግዲህ ሁሉ ነገር የኔ ነው እያለች መቀጠል ትጀምራለች ማለት ነው። እናም ህዊ መታሰሯ ደግሞ በጣም ከባድ ነው። ያ ማለት መታገቷ፣ ግን ህዊ ላይ ሌላ ችግር ይፈጥራል። እኔንጃ ለቤዛ ያስተላለፈችው መልእክት እንግዲህ አደራ በሚልና ቤዛን በሚያሳዝን ልቧን የሚበላ ምንድን ነው ምንድን ነው የተደረገው እያለች ምን እንድታስብ አስደርጋታለች። እና እፍራታና ቤዛ መቼም ይስማማሉ ተብሎ የማይታሰብ ነው። አሁን ግን እህቴ እያሉ መኖርን ሀብለው ሊጀምሩ ነው። ሲቀጥል እንግዲህ ቤዛ ደግሞ የምፈልገውን ብቻ ሳይሆን የሚያስፈልገኝን ፈጣሪ ስጠኝ እያለች ነበረ። አሁን ቤዛ ከማትፈልገው ከሚፈልጋት እንጂ እሷ ብቻ ከምትፈልገው አይነት ሰው ጋር መኖር እንደሌለባት ያ ማለት ናታን ከናታን ጋር መኖር እንደሌለባት ቢያንስ በሕይወታቸው አንደኛቸው እንኳ ደስተኛ እንዲሆኑ ፍቅሩን ተጋፍጣ ችላ ሁሉን ነገር ከያፌት ጉሮሮ ኤፍራታ መንጥቃ ለያፌት አምጥታ ለናታን አምጥታለች። ይሄ አንድ ትልቅ ነገር ነው። ሐረግ ድራማ ብዙ ነገሮችን አስተምሯል። እውነት ለመናገር ከተማርንበት በጣም ደስ የሚል ነው። በእርግጥ የያፌት ጭካኔ የጭካኔ ጥግ ነው። ራስ ወዳድነት የበዛበት ሴት ወንድ ሳይል ለሰው ልጅ ክብር የሌለው በጣም መጥፎነትን ነው ያስተማራል። ግን ቢሆንም ከሌሎችም መጥፎ ሰው ወደ መልካም ሲቀየር እንዲሁም ደግሞ በአእምሮ ችግር በጽዮን ምክንያት እንደ ጽዮን አይነት መልካምነት ወደ መጥፎነት ሲቀየርም በጣም ብዙ ነገሮችን አስተውለናል። ስለዚህ ሐረግ ድራማ እጅግ የሚደነቅ እንዲሁም ደግሞ ብዙ የተማርንባቸው እና ብዙ ነገሮች ያየንባቸው ስለሆነ በጣም ደስ የሚልና አስተማሪ ነው ማለት ነው። ድራማዎች የሚመጡት ያው በተለይ የሰው ልጅ ምን ያክል ጠንካራ ነው ምን ምን ተፈትኖ ማለፍ እንዳለበት እኔ የሚያስተምር ነው። እኔ ከሐረግ ድራማ ብዙ ነገር ተምሬያለሁ ማለት ነው። ቻናሉን ሰብስክራብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።